ፖሊስ በቁጥጥር ስራ ውሎ ምርመራ እያጣራበት ያለው ተጠርጣሪ ስራው አድርጎ የያዘው በተለያዩና ድል ባሉ የሰርግ ስነ ስርዓቶች ላይ በመታደም የሙሽሮች የኬክ ፕሮግራም ላይ መከሰት ነው። ተጠርጣሪው አጋጣሚዎችን ለመጠቀም በጥናት ያገኘው ደግሞ በሙሽራው ወይም በሙሽሪት በኩል የመጣ ታዳሚ ነው ብለው እንደሚገምቱት ታሳቢ በማድረግ ነው። እንደ መርማሪ ሳጅን አረጋ ደምሴ ገለጻ ተጠርጣሪው እጅግ በጣም በተዋበ አለባበስ ከማሸብረቁም በተጨማሪ የሚቀባውም ውድ ሽቶ የእጅ አመል ይኖርበታል ብሎ የሚያስጠረጥር አንዳችም ነገር እንዳልነበር በምርመራ ያሰባሰበውን ቃል ጠቅሶ ፖሊስ ገልጿል። ተጠርጣሪው ሙሽሮቹ የኬክ ስነ ስርዓታቸውን አከናውነው ወደ ፎቶ ፕሮግራም በማምራት ላይ እያሉ ሙሽራውን ኮቱን አውልቆ እንዲሰጠው ይጠይቀዋል። ሙሽራውም ኮቱን ከነ ሞባይሉ ይሰጠዋል። ይዛን ጊዜ ነው እንግዲህ ተጠርጣሪው ከሙሽራው ኪስ ሞባይሉን አውጥቶ ወደ ኪሱ ያስገባው። እንደ ፖሊስ ምርመራ መዝገብ ስነ ስርዓቱ ተካሂዶ ኮቱን መልሶ የለበሰው ሙሽራው ኪሱን ሲዳብስ ውድ የሆነው ሃይፎን ፕላስ የተሰኘው ዘመናዊ ስልክ የለም። ግለሰቡም ያሰበውን ከፈጸመ በኋላ ከአካባቢው ተሰውሯል። ሙሽራው ወዲያውኑ ለፖሊስ ባደረገው የክስ ሪፖርት በተቀረጸው ቪዲዮ አማካኝነት በቁጥጥር ስር ውሎ ምርመራው እየተጣራበት ይገኛል። ፖሊስ ባደረገው ምርመራ ተጠርጣሪው ከዚህ በፊትም የዚሁ አይነት ደጋጋሚ ወንጀል ፈጻሚ መሆኑን ያረጋገጠ ሲሆን ወቅቱ የሰርግ በመሆኑ ሰርገኞች ከሰርግ ጋር በተያያዘ ጥንቃቄ ሊያደርጉ ይገባል ሲል የካራ ማራ ፖሊስ ጣቢያ አሳስበዋል። በህገ ወጥ መንገድ ወጣቶችን ወደ መካከለኛው ምስራቅ ሀገራት ሊያሻግር የነበረው ግለሰብ በስራት መቀጣቱን የፌዴራል ፖሊስ ወንጀል ምርመራ ቢሮ አስታወቀ። ቴዎድሮስ ግርማ ተከሳሹ በእስራት ሊቀጣ የቻለው ከአማራና ከትግራይ ክልል ያሰባሰባቸውን 24 ወጣቶች ወደ ናዝሬት ከወሰዳቸው በኋላ ጉዟቸውን ወደ አፋር ክልል እንዳደረገ የወንጀሉ መርማሪ ሳጅን ካሳውን ሙሉዬ ገልጸዋል። ተጠርጣሪው ወጣቶችን በሚኒባስ መኪና በመጫን አፋር ክልል ሚሌ ተብሎ በሚጠራው ቦታ ላይ ሲደርሱ በቦታው የነበሩ የፌዴራል ፖሊስ ወንጀል መከላከል አባላት መኪናውን አስቆመው ሊፈትሹ ሲሉ ተጠርጣሪው ከሌላውን ጥሶ እንዳለፈ ተናግሯል። በመጨረሻ ም የፖሊስ አባላቱ ተጠርጣሪው እንዳያመልጥ የተለያዩ የሞጫ በሮችን በመዝጋት ተጠርጣሪውን በቁጥጥር ስር ሊያውሉት ችለዋል። ጉዳዩም ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ ተልኮ ሲጣራ ከቆየ በኋላ ጥፋተኝነቱ በሰውና በሰነድ ማስረጃ በመረጋገጡ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት በተጠርጣሪው ታደገ መኮንን ላይ የ20 ዓመት ጽኑ እስራትና በስምንት ሺህ ብር የገንዘብ መቀጮ እንዲቀጣ ወስኖበታል። የጤፍ ዱቄትን ከባዕድ ነገሮች ጋር በመቀላቀል በህገወጥ ተግባር ተሰማርቷል ያለውን ግለሰብ ፖሊስ በቁጥጥር ስር አውሎታል። የግል ጥቅማቸውን ብቻ በማስቀደም የህብረተሰብ ጤንነት ላይ ጉዳት የሚያደርሱ ወንጀሎችን የሚፈጽሙ ግለሰቦችንም በጋራ መከላከል ይገባል ተብሏል። ዘገባው የድሉ ንጉሴ ነው። ቴዎድሮስ ግርማ ያቀርበዋል። በጉለሌ ክፍለ ከተማ ወረዳ ሶስት ልዩ ቦታው መነን ተብሎ በሚጠራው አካባቢ ተጠርጣሪው ግለሰብ ዘጠኝ ሰራተኞችን በስሩ ቀጥሮ እንጀራ በማስጋገር ለአካባቢው ማህበረሰብ ለሆቴሎችና ለሱቆች ያከፋፍል እንደነበረ ፖሊስ አስታውቋል። በዚህ መሃል ታዲያ ከስምንቱ ሰራተኞች አንደኛው ደሞዝ እንዲሰጠው ለአሰሪው ጠይቀዋል። አሰሪውም ደሞዙን ይከለክለዋል። በዚህ የተበሳጨው ሰራተኛው ጉዳዩን ለጉለሌ ፖሊስ መምሪያ ጥቆማ ይሰጣል። ጥቆማ የደረሰው ፖሊስም የፍርድ ቤት የመበርበሪያ ትዕዛዝ በማውጣት ወደ ተባለበት አካባቢ በመሄድ በአንድ ግቢ ውስጥ የሊጥ ማውከያ በርሜሎች፣ የጤፍ ዱቄት 150 ኪሎ ግራም፣ ሰጋቱራና ሌሎች በአድ ነገሮች በፍተሻ ወቅት ሊገኝ እንደቻለ ፖሊስ ገልጿል። ተጠርጣሪው ግለሰብ በቁጥጥር ስር ውሎ ምርመራው በሂደት ላይ እንደሚገኝ የጉለሌ ፖሊስ መምሪያ የኢኮኖሚና ልዩ ልዩ ወንጀሎች መርማሪ ምክትል ሳጅን ድጋ ከጊዜ ወደ ጊዜ እየጨመረ የመጣውን የትራፊክ አደጋ ለመከላከል የጋራ ህብረትና ጥምረት እንደሚያስፈልግ ተገለጸም። በህይወትና በንብረት ላይ እየደረሰ ያለውን የትራፊክ አደጋ ለመቅረፍም ባርሲ ዞን ሂጦሳ ወረዳ ላይ ህዝባዊ ውይይት ተደርጓል። ዘገባው የሪፖርተር ጎሳማን ነው። ዳንኤል ዳምጣ ያቀርበዋል። የትራፊክ አደጋም በጋራ እንከላከል በሚል መርህ በአርሲ ዞን ሂጦሳ ወረዳ ህዝባዊ ውይይት ተካሂዷል። በዞኑ ውስጥ ከደረሰው 94 የትራፊክ አደጋ ውስጥ 49 ከባድ ከባድና 14 ቀላል የአካል ጉዳት ሲደርስ ከ5 ሚሊዮን ብር በላይ የሚገመት ንብረት መውደሙን በሪፖርቱ ተጠቅሷል። አደጋዎች መንስኤም የአሽከርካሪዎች ብቃት ማነስ፣ ፍጥነትን ጠብቆ ያለማሽከርከር ዶክተር መጫን የቁጥጥርና የክትትል ማነስ በዋቢነት ተነስቷል። በዜጎች ህይወትና ንብረት ላይ አካል ጉዳት የሚያስከትለውን የትራፊክ አደጋ ለመከላከል የእምነት አባቶች፣ የሀገር ሽማግሌዎች፣ መምህራንና ተማሪዎች እንዲሁም የእድር መሪዎች ሚና ከፍ ያለ ነውም ተብሏል። የአርሲ ዞን ፖሊስ የትራፊክ አደጋን ለመቀነስ እቅድ ነድፎ ህብረተሰቡን በጉልህ በማሳተፍ እየሰራ እንደሚገኝም ተጠቅሷል። በእለቱም ከትምህርት ቤት የተውጣጡ ተማሪ ትራፊክ ፖሊሶች የምረቃ ስነስርዓት ተካሂዷል።